ምን እኔ የላኩላቸውን እቃ ለመቀበል ለሰው ራሱ ልላክ ስትል ለወንድሜ የወልካ አደራ እናትን ጥላት እንዳትመጣ እቃውን በማዘር እጅ ነው ስጭልኝ፣ አለችኝ። የሰው አደራ መብላት አልፈልግም ምናምን አለቻቸው። እኔ ወንድሜ አይ እናቴ እንኳን እንደው ጥያት ልምጣ ምናምን ብሎ ነበረ። አይ እናትህን ጥላት ጥላ እንዳትመጣ እቃውን እንደው ለማዘርሽ በእጇ ስጭልኝ አደራ ስላለችኝ አልሰጥህም። ለአንተ ብትመጣ እናት ክንዛህና

ልሱማያ ሱማያ ሱማያ እንግዲህ በሚያሳዝኑ ሁኔታ ሙሉ ቤተሰቦቿን ወደ ባህር ዳር አስመጥታ ውቢቷ ባህርዳር ላይ አግኝታቸዋለች። ነገር ግን ደግሞ በጣም የሚያሳዝነው ነገር አባቷን በሕይወት አላገኘችም ማለት ነው ከአስር ዓመት የስደት ኑሮ በኋላ ማለት ነው። በጣም ያሳዝናል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ብዝት ይበልልኝ እያልኩኝ ሱመያ፣ ዛሬ በጣም ነው አንጀቴን የበላችሁ ማለት ነው። ይህ በብዙ ኢትዮጵያውያን ዘንድ የሚደርስ ነገር ነው እና በብዙዎቻችን ያው በስደት አንድ የሆነ የቤተሰብ አካል ጎሎ ታገኛላችሁና ሁሉም በሚባል ደረጃ እያንዳንዳችን ኢትዮጵያውያን የሚደርስብን ነገር ነው እና አንዳንዴ፣ ዛሬ ነገ ከነገ ወዲያ እያልን ጊዜዎችን እየሰደድን ያው የሆነ ጊዜ እንደዚሁ እኛ ተሟልቶልንም ላይሞ ላይሞ ስደት በነገራችን ላይ ሱመያ እንግዲህ በትዳር ነው የኖረችው አስር አመት ሙሉ ነገር ግን እንግዲህ ሰይድ ይህን ያህል ሲመላለስ እሷ እንዴት እንደማትሄድ አላውቅም ግን ያም ሆኖ ያው እንግዲህ አባቷን በህይወት አጣለች ማለት ነው እና ሱመያ እግዚአብሔር ጽናቱን ይስጠሽ እግዚአብሔር ያጽናናሽ አልቻልኩም እኔ ማለት የሆነ በጣም እንትን ስትል የመጨረሻ ነው። እንትን ያለኝ ማለት ነው። ማርያምን በጣም ነው ያለቅስኩት። ማለት በቃ አብዛኞቻቸው እናቶቻቸውን ያጣሉ፣ አባቶቻቸውን ያጣሉ፣ ወንድም ያጣሉ። ብቻ ስደት እግዚአብሔር ይመስገን ስለ ሁሉም ነገር እና ሱመያ እግዚአብሔር ያጽናናሽ፣ እግዚአብሔር ያጽናሽ ነው የምንለው ንግስት ሱመያ ማለት ነው። እግዚአብሔር ይመስገን ሌሎችን ደግሞ በህይወት ስላገኘሽ። በነገራችን ላይ እንግዲህ ሱመያ የኦርቶዶክስ እምነት ተከታዮች ናቸው ቤተሰቦቿ ማለት ነው። ያው ታዩታላችሁ ቪዲዮ ላይ ሁላቸውም እና እንግዲህ ያው እንዳዩናት ማለት ነው። ሰይድ ግን ምን አይነት እንትን ነው ማለት እንዲህ አይነት ሰው የሚያሳድደው በሰላም ነው። እና ሱመያ እንግዲህ እዚህ ጋር ቤተሰቦቼ ከጎንደር ባህር ዳር ጓደኛዬ ጋር ሆኜ ያው እንግዲህ ቤተሰብም ግማሾቹን ባህር ዳር ስለሆኑ ጎንደር እናቴና ወንድሜን ሌሎችን ቤተሰቦች እንግዲህ ወደ ባህር ዳር እንዲመጡ አድርጌያለሁ። ባህር ዳር ሲመጡ ያው እናቴ እንዳትደነግጥ ልጅሽ ዕቃ ልካ ነው ነው የምትባለው እንድትባል እያደረግኩት ብላለች። እና በዚያ መልኩ ነው ማለት ነው፣ እናቷ በዚያ መልኩ ነው ማለት ነው። እንግዲህ እናቴ እንዳትደነግጥ ብዬ ከጎንደር ባህር ዳር ያው እንዲመጡ አድርጌ ባህር ዳር ላይ ሁሉንም ሆቴል ውስጥ ነው ያረፍኩት፣ እና ምክንያቱም ቤተሰብን ሁሉ ማስደንገጥ ስላልፈለግኩ፣ ቀጥታም ወደ ቤተሰብ ቤት መሄድ ስላልፈለግኩኝ ባህር ዳር ነው ያረፍኩት ብላለች። እንግዲህ ባህር ዳር እንግዲህ ሆቴል ውስጥ አርፋ ያው ቤተሰቦቿን ተገናኝታለች ማለት ነው። እህት ወንድሞቿን አግኝታለች፣ እናቷን አግኝታለች። እዚህ ጋር እንግዲህ እንዴት እንደማገኛቸው እንዴት ነው ማግኘት ያለብኝ እያለች ነው ማለት ነው። እና ያው ወንድሟም እናቴን ወደ ባህር ዳር ይዤ ለመምጣት እንኳን ያው ታውቃላችሁ፣ ብዙ ጊዜ እናቶች ቢዚ ናቸው ብዙ ነገር አለና ይዤ አልመጣም እና ሲላት፣ እንግዲህ የግድ ይዟት እንደሚመጣ እንግዲህ እዚህ ጋር እኔ ዝም ብዬ እምባዬ ሁሉ የመጣን ምክንያቱም ሳስበው የሆነ ማለት ያልገባኝ ነገር አስር አመት ሙሉ ወይም ደግሞ አባቷ ካረፈ እንግዲህ ደብቀዋት ኑረው ነው ወይ ወይ ምንድን ነው ከባድ ነው። ማለት ያው በጉጉት እየጠበቀች ጠብቃችሁ አስባችሁታል። ብቻ ከባድ ነው እና እሷ እንግዲህ እንደምታዩት እህቷ መጣለች ማለት ነው። እንግዲህ እህቷም በነገራችን ላይ ይመሳሰላሉ ማለት ነው፣ ይመሳሰላሉ እና እንግዲህ እህቷ ጋር ተገናኝተዋል። እህቴ የእኔ መከታ እያለች ነው ማለት ነው። ናፍቆ ናፍቆ ናፍቆ እንደዚህ መገናኘት እንዴት ደስ ይላል! ደስ ይላል ማለት ነው። በተለይም ደግሞ ሙሉ ቤተሰባችሁን ስታገኙ እንግዲህ ደስ እጅግ በጣም ነው ደስ የሚለው ማለት ነው። ስሜቱ ከባድ ነው። ብቻ ግራ ተጋባላችሁ። እንግዲህ ሱመያና እህቷ አልተማማ አላመነችም ማለት ነው። እህቷ ደንግጣለች ምናምን እንግዲህ ያው እሷ ቃለ መቀበል ነው ማለት ነው እንግዲህ፣ የመጣችው ምክንያቱም፣ ሰርፕራይዝ ነው ያደረገቻቸው። ያው ለእናቷ ነው እንጂ ዛሬ ነገ ምናምን እየተባለ የዛሬ ወር ትመጣለች፣ የዛሬ ሁለት ወር ትመጣለች፣ ነገ ትመጣለች ምናምን ብላ እናቷን እንዳትደነግጥ ብቻ እናቷን ነው የነገረቻት እንጂ ሌሎቻቸውን ሰርፕራይዝ ነው ያደረገቻቸው ማለት ነው። ንግስት ሱመያ ንግስት እንቋ ሱመያ ማለት ነው። እና እንግዲህ ልጆቿ ደግሞ እንደምታያቸው ቆጭ ብለዋል። እንዳልኳችሁ ሆቴል ነው ያረፈችው። እንዲህ የተሳሳሙ ያው ሁላችሁንም በስደት ያለን ለቤተሰቦቻችን ያብቃን፣ ያብቃችሁ፣ ሁላችንም ማለት ነው። እንደዚህ እንግዲህ እየተሞጫሞጩ ምንድን ነው የሚባለው የተሞጫሞጩ ነው ማለት ነው። እነሱ ማለት ነው። እና እዚህ ጋር እንግዲህ በጣም በሚገርም ሁኔታ ወንድሟ ነው፣ አላወቃትም። ሲያያት ደንግጧል። ነገር ግን ደግሞ ያያታል፣ ግን ደንግጧል ማለት ነው። ማለት እንግዲህ አለያትም ማለት ነው። እንግዲህ ብዙ ነገር አውርተናል ብላለች። ከካሜራም ያልገባ ብዙ ነገር አውርተዋል። አስባችሁታል? ምክንያቱም ሱመያ በልጅነቷ ነው የወጣችው ማለት ነው። ሱመያ እንግዲህ በአስራ አራት አመቷ ነው ወደ ስደት የወጣችው ማለት ነው። አስባችሁታል። በአስራ አራት አመቷ ነው ወደ ስደት የወጣችሁ እና እና እንግዲህ ከዚህን ያህል አመት በኋላ አስር አመት በትዳር ከሆነ ከዚያ በፊት እንግዲህ እንደ ማንኛችንም በስደት እንደምንሰራ ልጆች ሰው ቤት እየሰራች ነው የነበረው ወይም ደግሞ አረብ ቤት እየሰራች ነው የነበረው እንግዲህ ከዚያን በኋላ ነው እንግዲህ ከሳይድ ጋር ተጋብተው አስር አመት ደግሞ በትዳር የቆየችው ማለት ነው። ስለዚህ ወንድሟ ራሱ አያውቃትም ማለት ነው። አያውቃትም። እንደምታዩት እንግዲህ እዚህ ጋር እሷም ተናግራለች ቁጭ ብላ ደንገጥ ብሏል፣ ግን ዝምን ያለ በቃ አያውቃትም። አስባችሁታል። ከዛ ነው እንግዲህ ህትነኝ ብላ ተነስታ እንደገና እንግዲህ ተቃቅፈው የተሳሳሙት ማለት ነው። ማለት የተቃቀፉት ሰላም የተባባሉት እንግዲህ ጎን ለጎን ቁጭ ብለው በሚገርም ሁኔታ ብዙ ደቂቃዎችን ቆይተዋል። ብዙ ደቂቃዎችን በቃ እያያት እያየች፣ እሷ ናት ያልቻለችው። እንግዲህ ሳቅ መጣ ብላለች። ምክንያቱም ያያታል ዝም ብሎ ማለት ነው። እና እሷ ራሱ የሆነ ደማችን ይነግረናል መሰለኝ። አንደኛ ደንግጧል፣ ሁለተኛ ደግሞ በቃ ዝም ብሎ እያያት ነበረው ማለት ነው። ወንድሟ ዝም ብሎ እያያት ነበረ ትኩር ብሎም ምናልባትም በሆዱ እሷ ናት አይደለችም ወይ እያለ እያንሰላሰለ ነው መሰለኝ። እና አተኩሮ ነው እያያት የነበረው ወንድም መከታ ነው። በዚሁ አጋጣሚ እንግዲህ ወንድም ያላችሁ እግዚአብሔር አምላክ በሰላም ያኖርላችሁ። እግዚአብሔር ደግሞ ይጠብቅልን እንግዲህ ኢትዮጵያ ላይ ሀገራችን ላይ የሆነ ካለው ነገር ሁሉ ቤተሰቦቻችን ይጠብቅልን ማለት ነው። ወንድሜ የኔ መከታ እያላችሁ እንግዲህ ወንድም መከታ ነው። ለምንም ነገር አሳልፎ እህቱን አይሰጥም ማለት ነው። ወንድም የእናት ልጅ መከታ ነው። ወንድም መከታ ነው ማለት ነው። እና በዚህ አጋጣሚ ወንድም ያላችሁ እግዚአብሔር አምላክ በሰላም ያኖርላችሁ። በሰላም ለዓይነ ስጋ ያብቃን ሁላችንም ማለት እፈልጋለሁ። እንግዲህ ወንድሟ አላመነም ማለት ነው ግራ ተጋብቷል። እየቆየ እየቆየ ነው ማለት ነው። እያያት እያቀፋት ያለው ማለት ነው። እና ምክንያቱም እሷም እንዳለችው አያቀኝም ብላለች። አይለየኝም፣ አያቀኝም። እውነትም አለያትም፣ ዝም ብሎ ደንገጥ አለ እንጂ ሰው ስጋው ይነግረዋል። መቼም ና ደንገጥ አለ እንጂ በቃ አለያትም፣ አላወቃትም ማለት ነው። እና ብቻ አላቅም እንግዲህ እንደዚህ ውናችሁ ደግሞ የሆነ ሙሉ ሁኝ ያለው እግዚአብሔር ይመስገን ስትሉ እንግዲህ ያው እሷ ደግሞ እንዳልኳችሁ ያው አባቷን አላገኘችም ማለት ነው። እናቷን አግኝታለች እግዚአብሔር ይመስገን። ደግሞ ያው መቼስ ለምን ሆነ ለምን አደረግ አይባልም ፈጣሪና አንዳንድ የኛ መዘግየትም ነገሮችን እንድናጣ ያደርገናል። በስደት ዛሬ ነገ ነገ ወዲያ እያለን የምናሳልፋቸው ነገሮች እና የምናሳልፋቸው ጊዜያት ዋጋ ያስከፍሉናል። በጣም ነው ዋጋ ምን ከፍለው ማለት ነው። እዚህ ጋር እንግዲህ እናቷ መጣለች። እናት አለሚቱ እናቴ ይህ ያላቸው እንግዲህ እናቷን አግኝታለች ማለት ነው። የሱመያ ልጆች ግን ማለት ነው። ህፃኗ ጎበዝ ናት። በቃ ለሚያቅፋት ሁሉ ቅፍ ዝም ብላ ያን ሸሞን ሟና ጸባይ ነው ያላት። የምሬ እንደምላችሁ ማለት ነው እንግዲህ እዚህ ጋር እናቷ ጋር ቅፍቅፍ ብለው እናት ማለት ነው እና እንደምታዩቸው እንግዲህ ቤተሰቦቿ ኦርቶዶክሶች ናቸው። ከባድ ነው ያው ስሜቱ እንግዲህ። እነሱንም ሰላም እያለች ምን እያለችም እንግዲህ ሱመያ አይኗ ይፈቅዳል፣ አይኗ ይዞራል፣ አይኗ ይንጓልላል። እንግዲህ የምትፈልገው ሰው እንዳለ ያስታውቃል ማለት ነው። ያው ግን ያው አላገኘችም ወይም አላገኘችውም ማለት ነው፣ አባቷን ማለት ነው። እንግዲህ ከዚህ በኋላ አባቷን እሷ ሙሉ ቤተሰቦችን እግዚአብሔር ይመስገን አልሐምዱሊላ አገኘው ብላለች። ግን ደግሞ አባቴን አጣሁት፣ በመሀል ግን አባቴን አጣሁት ብላለች ሰው ራሷ ያው እንደገጉመን እግዚአብሔር ያጽናሽ ነው የምንለው ማለት ነው ሻጥራ እና እንደዚያ ነው የምን የምንችለው ማለት ነው። እዚህ ጋር እንግዲህ እናት ቅፍ አድርጋ የእናት ሽታ የእናት ጠረን ፍ እንግዲህ የልጅ ልጆች የልጅ ልጆች ደስ ነው የሚሉት ማለት ነው። እንግዲህ እዚህ ጋር እንደምታዩት ነው ያው እያያችሁት ስላላችሁ ብዬ ነው። ሁሉንም እንግዲህ ሰላም ተባብለው ከነገሮች ሁሉ በኋላ ከተሳሳሙ ነገሩ ሁሉ ካለቀ በኋላ እንግዲህ አንድ ሰው ጎደለ ወይ ደግሞ የጎደለ ሰው አለ ተብሎ ሲጠየቅ ነው ወይ ደግሞ ቁጭ ብላችሁ እንግዲህ ከሌ እንዴት ነው ከሌሴት ነው ይመጣል ወይ ወይም እንደዚህ ነው እየተባለ በሚጠየቅበት ጊዜ እንግዲህ ግራ አጋቢ ጥያቄዎች የሚመጡት እና ግራ አጋቢ ጥያቄዎች ይመጣሉ። እዚህ ጋር እንግዲህ ደስ ነው የሚሉት እናትና ልጅ እያወሩ እየሳቁ ነው ያሉት ማለት ነው። እንግዲህ እዚህ ጋር ትደነግጣለች። የነገሯት ሁሉ ነው እስከሚመስለኝ ድረስ ነው ማለት ነው። ግን እየተሳሳቁ እያወሩ ምናምን ያሉት ማለት ነው። እና ለማንኛውም ሱመያ እንኳን ለሀገርሽ አበቃሽ፣ በድጋሜ እንኳን ለቤተሰቦች ላይ ነስጋ አበቃሽ። እንግዲህ የሞቱትን ነፍስ ይማርልን እያለን እንግዲህ ለአንቺ መጽናናቱን ይስጥሽ። በእውነት በስደት ቤተሰብ ማጣት በጣም ከባድ ነው። በጣም ማለት ነው። በጣም እዚህ ጋር ነው እንግዲህ በጣም አንጀቴን የምትበላው ብቻ እዚ ጋ እንትን ያለችው እሷ የለቀቀችው እንዴት ነው አባቴ አባብዬ እያለች የለቀቀችው፣ ክላሲካል ወይም ደግሞ ይሄ የሆነ ሀዘን እንትን የሚል ነገር በጣም ነው የሆነ አልችልም አላቅም ማለት ነው ምን እንደምላችሁ በጣም ነው የሚያሳዝነው ማለት ነው። የሆነ እንትን ይላችኋል ራሱ ብቻ እንጅት ይበላል ምናምን ነገር እዚጋ በጣም ያሳዘነችኝ ማለት ነው። ንግስት ሱመያ እግዚአብሔር ያንጽናሽ ነው የምልሽ ደጋግሜ፣ ማለት ነው ምንም ልልሽ አልችልም። አዎ ከባድ ነው በስደት እና በጣም ነው አንጀቴን የበላቸው የምር፣ እግዚአብሔር አምላክ ያጽናናሽ ሱመያ፣ እግዚአብሔር ያጽናናሽ ነው የምለው እንግዲህ። የቀሩትን ደግሞ እግዚአብሔር አምላክ ብላ፣ አይነ ስጋ ስላበቃሽ እግዚአብሔርን አመስገኝ ሱመያ፣ እግዚአብሔር ያጽናሽ። ብቻ ከባድ ነው፣ ግን ደግሞ ሁላችሁም እንግዲህ ሱመያ፣ ንግስት ሱመያ እግዚአብሔር ያጽናሽ በሏት ማለት ነው እግዚአብሔር ጽናቱን ብርታቱን እንዲሰጣት እግዚአብሔር እንዲያጸናት ተመኙላት ማለት እወዳለሁ። ውድ ቤተሰቦች ላይክ ሸር፣ ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የሱመያ ወዳጆች መልካም ኝታችሁን ተመኙላት። እወዳችኋለሁ። ባይ ባይ። እየተማማርን ምግብ ንስራ እወተትን ሸምቱ ተራ በተራ የማዋይሻና ሁሉ ቤተሰብ